ላለፉት ስምንት አመታት በግንባታ ላይ የነበረችው የቤተ ክርስቲያን እንግዲህ ተመርቃ ዛሬ ግንቦት 16 ላይ ምርቃቷ ነበረ። እኔም ከዛ በረከት ለማግኘት ለመሳለም ሄጃለሁ። ቤተ ክርስቲያኑ የማነው? እሱን አሳያቸዋለሁ ሁሉንም፣ እና ያየሁት ነገር በጣም የሚገርም ነው። ያው ድንኳን አይታችኋል። የምርቃቱ ዛሬ ስለነበረ በጣም በርካታ ድንኳን የተጣለው ወደ ሰባት የሚጠጋ በጣም ትላልቅ ድንኳን ግቢ ውስጥ ተጥሏል። ህንፃ ቤተ ክርስቲያኗ እንግዲህ በቅርብ ርቀት አያት አለው አነስ ያለች አነስተኛ ቤተ ክርስቲያን ነው የመሰለኝ። ነገር ግን ውስጥ ገብቼ ሳ ያገኘሁት ነገር ያየሁት ነገር በጣም ሌላ ነው። ግቢም ያላት ራሱ አይመስለኝም ነበር። እጅግ በጣም ግዙፍ ቤተ ክርስቲያን ነው የተመረቀው። ይኸውም አያት የሚገኘው የአያት ጌቴ ቅዱስ ኪዳነ ምሕረት እና ቅዱስ ገብርኤል ቤተ ክርስቲያን ነው በጣም ትልቅ ቤተ ክርስቲያን ነው ግዙፍ ነው ጥንቅቅ ተብሎ የተሰራ እና በእግዚአብሔር ቸርነት በጣም በጣም በጣም በጣም የሚያምር ቤተ ክርስቲያን ነው ያለቀ ነው ይሄው የምታዩት እንግዲህ እሱን ነው እዛ ቤተ ክርስቲያኑ እንግዲህ መሰረት ተጥሎ ስራ ከተጀመረ ግንባታው ህዳር ስምንት ሁለት ሺህ ዘጠኝ ላይ ነበር ማለት ወደ ስምንት አመት ከ8 አመት በፊት ነው። ህንፃው የተጀመረው የተመረቀው ደግሞ ዛሬ ግንቦት 16 ነው። ታቦተ ህጉ ወደ ቤተ መቅደስ ገብቶ እንግዲህ አገልግሎት መስጠት ጀምሯል። ህንፃው አልጎ አልቆ ይሄን መታየት እንደዚህ ጣራው ራሱ በጣም ያምራል። ይሄ በስተ ሰሜን በኩል በወንዶች መግቢያ በኩል ያለው ወደ ምሕረት ነው እና በጣም ሚገርም ነው ያልጠበኩት ነገር ብዙም አለ እዚህ ጋ የምታዩት ምርቃቱ ዛሬ ስለነበር በጣም ብዙ ፕሮግራም አላቸው። ድንኳን ጥለው በስነ ስርዓት ነው፣ በቃ በህዝቡን አስተናግድ የሸኙት። ይሄ ደግሞ የደብሮ ቤተክርስቲያኑ ሰንበት ትፍርሴት ፍኖቶ ልዛ ሰንበት ትፍርሴት ነው። መጽሐፍት ቤትም አላቸው። ይህም አንዱ ያልጠበኩት ነገር ነው። ያው ይኖራል፣ ግን ይህን እንደተደራጁ ያስታውቃል። እዚህ ደግሞ ድግሱ ቤተ ክርስቲያን ህንፃ ምረቃ ፕሮግራም ስለነበር ህንፃ ቤተ ክርስቲያኑ እንግዲህ ባለ አንድ ፎቅ ነው። ይሄ የምታዩት ማለት ነው። እዚህ ላይ ምዕመናን እንግዲህ በዚህም ላይ መገልገል ይችላሉ፣ በውስጥም በውጭም ባለ አንድ ፎቅ ነው። ከላይ አለው አንድ ፎቅ፣ እንደገና ግራውንድም አለው። ገረገራ እዛው ላይ ምእመናን ጸሎት የሚያደርሱበት ማለት ነው። ጉልላቱ እንደዚህ ወርቅ ማ ነው። ይሄ እንደምታዩት በቅርብ ርቀት ተነስ ያለ ነው የሚመስለው፣ ግን እዚህ በጣም ግዙፍ ህንፃ ነው። ከሩቅራቅ ራቅ ብላችሁን ስታዩት ልክ እንደ አክሱም ጽዮን ዲዛይን የተሰራውና በጣም ቤተ ክርስቲያን እንግዲህ የጥበብ ደጅ መሆኗን ከሚያሳዩ ነገሮች አንዱ እዚህ ቤተክርስቲያን ላይ በቀኝና በግራ የተሳሉት የቅዱስ ገብርኤልና የኪዳነ ምሕረት ስዕሎች ናቸው። ስዕሎቹ ግን የተሳሉት በብሩሽ እንደዚህ በቀለም ሳይሆን በሴራሚክ ድንጋይ ነው። የተለያየ አይነት ቀለም ባላቸው ድንጋዮች ናቸው ስዕሎቹ በቅርጽ ተገጣጥሞ የመጡት የተገጣጠሙ ናቸው እና ቀለማቸው ምናቸው እስኪመጣ እንዴት አንዴት አድርገው እንደገጠሙት እጃቸው ቅርጹ የፊታቸው በትክክል የገጠሙበት ጥበብ በጣም የሚያስደንቅ ነው። እንደገና ደግሞ ሲታይ ራሱ በጣም ያምራል። በብሩሽ ከሚሳለው ከቀለም ይልቅ ረጅም አመት የመቆየት እንትን አለው፣ ፕሮባቢሊቲ አለው። ሌላኛው ላሳያቸው ያሰብኩትን የምሲሄድ ያየሁት ይሄ የውስጠኛው የቤተ መቅደሱ ክፍል። እንግዲህ ቤተ መቅደስ ቤተ ክርስቲያን ሲሰራ በጣም በቅዱሳን ሥዕላት እንደዚህ ያሸበረቀ ሆኖ ነው የሚሳለው የሚሰራው ሲሰራና ብዙ የቅዱሳን ሥዕላት ይሄ እንደምታዩት አለበት በጣም ደስ ይላል። እንግዲህ ቅዱሳን ሥዕላት ቢታዩ ቢታዩ የማይጠገቡ ናቸው። በተመስጦ ውስጥ ሰውን የሚወስዱ ናቸው። ይሄ ደግሞ ጉልላቱ ያለበት ነው። ከአናቱ ላይ ለተምጻት ስዕል አለ። እንደገና ቀና ስትሉ ሰማይ ላይ ያህል ነው የሚሰማው ቤተ መቅደስ ውስጥ። ያው እንግዲህ ቤተ ክርስቲያን ሲሰራ ብዙ ፈተና ይኖራል፣ መከራ ይኖራል። ግን እግዚአብሔር በፈቀደው ቀን ነው ሁሉ ነገር የሚሆነውና ያው ተመርቋል። ያው እንደ ሰማሁት ደግሞ ዛሬ ሲመረቅ ይሄ ቤተ ክርስቲያን አካባቢ ያሉ ሙስሊሞች ከ500 ሺህ ብር በላይ እንደሰጡ ነው ሌላኛው የምናየው ደግሞ እነዚህ የቤተ መቅደሶቹ በሮች ናቸው። በአጠቃላይ ይህንን ይመስላሉ። ከእንጨት ተፈልፍሎ የተሰራ ቅርጻ ቅርጽ ያለባቸው መስቀል፣ እዚህ ቅዱሳን ስላት። እንግዲህ በአብዛኛው ቤተ ክርስቲያን እንደዚህ ህንፃ ቤተ ክርስቲያን ሲሰራ በየአጥቢያው ሲጓተት ቶሎ ሳያልቅ ሲቀር በጣም እንከፋለናል፣ እናዝናለን። ለምን ቶሎ አላለቀም? ለምን በዚህ ቀን አልደረሰም? እንላለን። ነገር ግን ያው እግዚአብሔር የራሱ የሆነ ጊዜና ቀን አለው። በዛውም እየተሳለምኩኝ በዛውም አዲሱን ቤተ መቅደስ እያየውት አውደ ምሕረቱ ዙሪያ በደቡብ በኩል አርገን ደግሞ ካህናት እንደዚህ መግቢያ በር ጋ ስንመጣ በስተ ምስራቅ ይህ የምታዩት ቤተልሔሙ ነው። ልክ በፎቅ ወደ አንድ ፎቅ ከፍ ብሎ የተሰራ ነው። ቤተልሔሙ አላለቀም፣ ገና እየተሰራ ነው ያለው እንትኑ ግን አልቆለታል። መንገዱ፣ ድንኳኑ ይሄው። የመረቃቱ ሌላኛው እነዚህ ድንኳኖች ናቸው። ከሰባት በላይ ድንኳን ያዩት እስካሁን። በጣም ትልቅ ፕሮግራም ነበር። ቤተ ክርስቲያንን ማነጽ ዝም ብሎ አልጋ በአልጋ የሆነ ቀላል የሆነ እንትን አደለም። ቀላል የሆነ ስራም አደለ። ቀላል የሆነ መንገድ አደለ። ምክንያቱም ከሚታየው ብቻ ሳይሆን ከማይታየውም መናፍስት ዘንድ በጣም ትልቅ ጾር አለው። መከራ አለው፣ ፈተና አለው። እና ያንን ሁሉ እግዚአብሔር አስታክሶ ነው እዚህ ደረጃ የሚደረሰው። ና ፈተና ያው ያልቃል ይዘጋል ባይባልም ግን እስከ ዛሬ ቤተ ክርስቲያኑ ለማነጽ ሲያንጹ የነበሩ ምዕመናን በየ ዘርፉ ያሳለፉት የደረሰባቸው ጾር የነበረው ፈተና በሙሉ ማብቂያው ለትላንትና በታላቅ ደስታ የምትገበር እለት ናት ዛሬ። እኔም እንግዲህ እዚሁ ጋር ላብቃ። በቀጣይ እስክንገናኝ ሰብስክራይብ እያደረጋችሁ፣ ቻው።